ሁሉም የጀመረው ከክፍለ ዘመናት በፊት ነው። አንድ ቀን ምሽት በእንቅልፍ ላይ ያለች በህልሟ ከሌላ ዓለም የሆነ ፍጥረት ታያት። እንዲህም አላት እጅግ መልካም የሆነን ሰው ትወልጃለሽ፣ ነገር ግን የምትወልጅው ልጅ አይኖች አይኖሩትም አላት። ከዛም ጊዜ ጀምሮ ዘሮቿ ሁሉ አይነ ስውር ሆነው ነው የሚወለዱት። በዛሬው የቅኝት ፕሮግራማችን ወደ ዳሊ ኩምቤ ይዘናችሁ እንሄዳለን። ዳሊ ኩምቤ ዳሊ ኩምቤ ውስጥ ከሁለት ሰዎች መሃል አንዱ አይነ ስውር የሆነባት መንደር ናት። ዳሊ ኩምቤ በምዕራብ አፍሪካ በሞሪታንያ ሀገር ውስጥ የምትገኝ ሩቅ መንደር ስትሆን ይቺ መንደር የብዙ ሚስጥሮችና ጽናት ስፍራ ናት። ዳሊ ኩምቤ ከሞሪታንያ ዋና ከተማ ነዋክቾት 1000 ኪሎ ሜትር ላይ የምትገኝ በጣም ገለልተኛ መንደር ናት። ይቺ መንደር እንደምታውቋቸው ሌሎች መንደሮች በዚህ ቦታ ላይ ከሁለት ሰዎች መሃል አንዱ አይነ ስውር ሆኖ ነው የሚወለደው። ይህም ክፍተት የውጭ ሰዎችን ለዘመናት ግራ ሲያጋባ ኖረዋል። አስቡት አንድ አይነ ስውር የሆነ ሰው ሊገጥመው የሚችለውን ፈተናና መከራ። እነርሱም አንድ አይነ ስውር ሊገጥመው የሚችለውን ሁሉንም አይነት ችግር በየዕለቱ ይጋፈጣሉ። ነገር ግን በአላህ ላይ ያላቸው ፍጹም እምነት በእጅጉ በጣም የሚያስቀና ነው። ዛሬ ስለዚህ መንደር የምንነግራችሁ ነገር ይኖራል አብራችሁን ቆዩ ምንም እንኳን መንደርተኞቹ የተገለሉና አይነ ስውሮች ቢሆንም በታሪካቸውና በባህላቸው መሰረት በጣም ጠንካራና ጉልበት ያለው ማህበረሰብ መስርተዋል ጎብኚዎች መንደራቸውን ለማየት ሲመጡ በደግነት ሞቅ አድርገው ይቀበሉታል ለማዳመጥ ፍላጎት ላላቸውም ሰዎች ታሪካቸውን ያጋሩታል መንደርተኞቹ እጣ ፈንታቸውን ተቀብለው የሚኖሩበት መንገድ ለብዙዎቻችን መነቃቃትን የሚፈጥር ነው። በመከራ ጊዜ የሚያሳዩት ጽናትም ለሁላችንም ትምህርት ነው። ወደ ደስታ የሚያደርሳቸውን ልዩ መንገድ አገኝተዋል። ይህም መንገድ በዓይነ ስውርነታቸው የሚወሰን ሳይሆን ይልቁንም በጥንካሬያቸው የተሰጣቸውን አምኖ በመቀበላቸው በምስጋናና በቆራጥነታቸው የሚወሰን ሆነዋል። መንደርተኞቹ ዓይነ ስውሮች ቢሆኑም በቤታቸውና በመንደራቸው ውስጥ በቀላሉ ከቦታ ቦታ መንቀሳቀስ ይችላሉ። ይህም ምን ያህል ጠንካራና በቀላሉ ከሁኔታዎች ጋር መላመድ የሚችሉ መሆናቸውን ያሳያል። እምነታቸውና የማህበረሰባዊነት ስሜታቸው የዕለት ተዕለት ህይወታቸው ትልቁ ክፍል ነው። ታሪካቸው ውስጣዊ ጥንካሬና እምነት ነገሮች ጨለማ ሆነውብን እንኳ መከራና ችግሮችን መቋቋም እንደሚያስችለን ያስተምረናል። እነሆ ሞሐመድን ተዋወቁት። ከጎሳው ታላላቅ ሰዎች መሃል አንዱ ነው። በመንደሩ ውስጥ በርካታ አይነ ስውራኖች እየተወለዱ በመምጣታቸው መንደሩ በየዕለቱ ከሚያጋጥመው ፈተና ጋር እየታገለ መሆኑን ይናገራል። ይህም በዳሊ ኩምቤ ውስጥ ለሚኖሩት አይነ ስውራኖች ህይወትን ከባድ እያደረገባቸው ነው። አንድ ቀን መንግስት ዶክተሮችን ልኮ እንደሚረዳቸው ተስፋ ያደርጋሉ። ከመምህሩ በመስማትና የሰማውንም እየደጋገመ በማለት ቁርአንን ተምረዋል ያስታወሱትን ደግሞ ማለት ሲችሉ ብቻም ነው ወደ ቀጣዩ ማለፍ የሚችሉት። ቁርአንን ለማስተዋወስ ረጅም ጊዜ ወስዶበታል። አሁን መሐመድ የመንደሩ ኢማም ሲሆን ለአይነ ስውር ልጆች እርሱም ቁርአንን ያስተምራል። የዚህ መንደር አይነስውርነት ታሪክ የሚጀምረው ከአስር ምዕተ ዓመታት በፊት ነው። አንድ ቀን ምሽት የመንደሩ እናት በእንቅልፍ ላይ ያለች በህልሟ አንድ ፍጥረት ታያት። ይህ ፍጥረትም ከሌላ ዓለም የመጣ ሲሆን እንዲህም ሲል ነገራት፣ በእጅጉ መልካም የሆነን ልጅ ትወልጃለሽ፣ ነገር ግን የምትወልጂው ልጅ አይኖች አይኖሩትም ማለት። ከዛ ጊዜ ጀምሮም የተወለደውን ልጅ ዘር ሁሉ ሲወለድ አይነ ስውር ሆኖ ነው። ይህ ትንቢት እስከ ዛሬዋ ዕለት ድረስ እውን መሆኑን ቀጥሏል፣ በማለት የመንደሩ ኢማምና ታላቅ ሰው መሐመድ መንደሩን ለመጎብኘት ለሄዱት ጋዜጠኞች ይናገራል። አባቱም ልክ እንደ እርሱ ሁሉ አይነ ስውር ሲሆን ስሙም ሼህ መሐመድ ማሐሙድ ይባላል። ማሪም ለጋዜጠኞቹ መራመድ የሚያስችለልን ብርሃንና ህይወትን እንደተሰጠችን አድርገን የመቀበልን ጽናት፣ የማመስገን ጥበብን አላህ ሰጥቶናል ይላል። ይህቺ ሰዓድና ትባላለች፣ እርሷም አይነ ስውር ናት። ከመንግስት እርዳታ አገኛለሁ የሚለውን ተስፋ ትተዋለች። እርሷን በዚሁ መንደር እንደሚኖሩት ሌሎች በርካታ ሰዎች ሁሉ ከሌሎቹ ጋር በመደጋገፍ ነው የምትኖረው ግን እነርሱም የውጭ እርዳታ ያስፈልጋቸዋል በመንደሩ ውስጥ ያለምንም ችግር ከቦታ ቦታ መንቀሳቀስ ይችላሉ ምክንያቱም እግራቸው መንገዱን በልባቸው ያውቀዋል በመንደሩ ውስጥ ሲንቀሳቀሱ ችግር አይገጥማቸውም ወደ መስጊድ መሄድም ይችላሉ ውሃ ቀድተው ብቻቸውንም ይመለሳሉ ነገር ግን ከመንደራቸው ውጭ ሳይመሯቸው መንቀሳቀስ አይችሉም አላህ ለሰጠኝ ነገር ሁሉ አመሰግነዋለሁ ትላለች ይቼ ሚስት መንደሩን ለመጎብኘት ለመጡት የጋዜጠኞች ቡድን። አንዳንዶቹ ዓይነ ስውሮች ይለምናሉ፣ አንዳንዶቹ ያስተምራሉ። ነገር ግን አንዳንዶቹ አዛውንት ዓይነ ስውሮች በውሃ ክምችቱ ላይ ያለውን አፈር በማሽተት በጨዋማና በንጹሕ ውሃ መሃል ያለውን ልዩነት መለየት ይችላሉ። እነዚህም በጎረቤት መንደሮቻቸው ለመጠጥ ውሃ የሚሆኑ ጉድጓዶችን ለመቆፈር ሁነኛ ቦታዎችን እንዲያመላክቱ ይቀጠራሉ። የአካባቢውን ስግደት የሚመራ አይነ ስውር ኢማምም አላቸው። የዚህ መንደር ነዋሪዎች ለመንግሥት ብዙ ጊዜ እርዳታ ጥሪ አቅርበዋል። ንጹሕ የመጠጥ ውሃ መንግሥት እንዲያቀርብላቸው፣ ትምህርት ቤቶች እንዲገነባላቸው፣ ለህሙማን መታከሚያ ሆስፒታልም እንዲያቋቁምላቸው ብዙ ጊዜ ጥያቄ አቅርበዋል። ነገር ግን ለአቤቱታቸውና ለጥያቄያቸው ጆሮ የሰጣቸው የመንግስት ባለስልጣን አልነበረም። በዚህ የሚኖሩት ህፃናት ስለ ቁርአን ይማራሉ፣ ነገር ግን ተገቢው ትምህርት ቤት የላቸውም። አዛውንቶቹም ፖለቲከኞቹ በሚገቡላቸው የውሸት ቃል ኪዳን ተሰላጭተዋል፣ ነገር ግን ተስፋ አልቆረጡም። ከዳሊ ኩምቤ መንደር ነዋሪዎች በመከራ ጊዜ በእምነት ላይ ሊኖርን ስለሚገባ ጽናትን እንማራለን። እንደ አይነ ስውርነት የጤናና የትምህርት ተቋማቶች እጥረት፣ በመንግስት ቸል መባል አይነት ያሉ በርካታ ፈተናዎችን ቢጋፈጡም የዳሊ ኩምቤ ህዝቦች በአላህ ላይ ያላቸውን እምነት አጥተው አያውቁም። አቡ ሁረይራ በዘገቡት በሰሂህ ሙስሊም ሐዲስ ላይ የአላህ ሰላምና እዝነት በእርሳቸው ላይ ይሁንና ነቢያችን መሐመድ ሰለላሁ አለይሂ ወሰለም እንዲህ ብለዋል ከበላያችሁ ያሉትን ሳይሆን የበታቻችሁን እዩ፣ አላህ የዋለላችሁን ጸጋ እንዳታሳንሱ ብለዋል። ሰሂ ሙስሊም 2963 የአንድ አማኝ ሰው ትክክለኛ አመለካከት የሚለካው በሀብትም ይሁን በዓለማዊ ጉዳዮች ከእርሱ በታች ያሉትን አይቶ ሲያመሰግን ነው። በዙሪያችን በድህነት የሚኖሩ ኑሯቸውን በብድር የሚገፉ፣ የዕለት ጉርሳቸውን ለማግኘት ሲሉ ብቻ የብዙ ሰው ፊት የሚገርፋቸው ወይም የባሰ ነገር የሚገጥማቸው በርካቶች አሉ። እውነተኛ ሀብት ያለው በልበ ሙሉነቱ ውስጥ ነው። አላህ በሰጠው በእያንዳንዱ በረከት ሁልጊዜም እርካታ በሚሰማው ሰው ልብ ውስጥ ነው። በዳሊኩምቤ መንደር ውስጥ ያለው መደጋገፍና እምነት በመከራ ጊዜ የጽናትንና የአንድነትን አስፈላጊነት ያስተምረናል። በተጨማሪም ትግላቸው ከውጭ ምንጮች ለደካማ የህብረተሰብ ክፍሎች መሰረታዊ ፍላጎታቸውን ለማሟላት የበለጠ ረኅራኄ ድጋፍና ጣልቃ ገብነት እንደሚያስፈልግም ማሳያ ነው። በሰፊው የሰሐራ በረሃ ክፍል ውስጥ እንደ ሞሐመድ እና እንደ ሳድና ያሉ ታሪኮች የሞሉባቸው መንደሮች በሺ ናቸው። በዚህ መጨረሻ በሌለው የበረሃ አሸዋ ቁልል መሃል የነፃነትን ስሜትንና የተባረከ ቅዱስ ስፍራቸውን አግኝተዋል። በዚህ ስፍራ ላይ የህይወትን ፈተና ፍጹም በማያመነታ እምነታቸው እንደ መሪ አድርገው በመያዝ ልባቸውም በተለመደው ውጣ ውረድ ውስጥ መንገዱን እየመራቸው ሕይወትን ያለምንም ምሬት ይመራሉ። ታሪካቸውም በበረሃ ዋይን እርግብ ስር ተቀብሮ ለዓለማቱ እንደ ምሳሌ ሆኖ ያስተጋባል። በጥላ ከፈን ስር ባለ ዓለም ውስጥ ሆነው ጽናትን ያሳዩናል። በዚህም ውስጣዊ ጥንካሬ የሕይወታችንን እጅግ ጨለማ ምዕራፍ እንኳን እንዴት ማሸነፍ እንደሚችል ያስተምረናል። በችግራችሁ ጊዜ ፊታችሁን ወደ ፈጣሪያችሁ አዙሩ፣ እርሱ የመጨረሻው መሪ ነውና የእርሱን መመሪያን በቅንነት ፈልጉ። በእርግጠኝነት መንገዳችሁን ያበራላችኋል። በጥበቡ ላይ እምነታችሁን ጣሉ። ያንዳንዱ ፈተናም ወደ እርሱ ዘላለማዊ ጸጋ አንድ እርምጃ የሚያቀርብ መሆኑንም እወቁ። ፀሐይ በአድማሱ ስር ስታዘቀዝቅ፣ ጉዟችን ተገባደደ።